ሳይንሳዊና ማህበራዊ እውቀት የሀገር ችግር ለመፍታት የሚያግዙ ሀሳቦች በማፍለቅ መምህራን ኃላፊነታቸውን እንዲወጡ የወልድያ ዩኒቨርሲቲ ጠየቀ። መምህራን ምክንያታዊ ትውልድ በመቅረጽ ለሀገር ሰላም መረጋገጥ የድርሻቸውን ሊወጡ ይገባልም ተብለዋል። በወልድያ ዩኒቨርሲቲ ትውልድ በመምህር ይቀረጻል ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ ከዩኒቨርሲቲ መምህራን ጋር ውይይት ተካሂደዋል። ሀበሻንን ላይ ተጨማሪ ወልድያ ዩኒቨርሲቲ ትውልድ በመምህር ይቀረጻል ሀገር በትምህርት በለጽጋል በሚል መሪ ሀሳብ ከዩኒቨርሲቲው መምህራን ጋር ውይይት ተካሄደ። በውይይቱ ላይ የተሳተፉ መምህራን ትውልድን በበጎ መልኩ ለመቅረጽ መምህራን ፋይዳቸው የጎላ መሆኑን ገልጸው አማራጭ ሀሳቦችን ከማቅረብ ባሻገር ስለ ሰላም የሚያስተምሩ መሆን ይገባቸዋል ብለዋል። ስለ ሰላም መስበክ ሙያው ነው፣ ምንም ሕይወቱ ነው። በመንግስትም በኩል ያለውን በተቃዋሚውም ደግሞ በሌላ የተሰለፉትን በሰላማዊ መንገድ ቁጭ ብላችሁ ተነጋገሩና ይሄን ሀገር በሰላማዊ መንገድ መፍትሄ እንፈልግለት ብሎ መናገር ምንም ችግር የለው። ይሄን ማድረግ ከሁሉም ሰው ይጠበቃል። እኩልነት ሁሉንም በኩል አይን እንዳይ ማንም ከማን መብለጥ እንደማይበልጥ እንደማያንስ፣ እኩል አድርጉ እንዳይ ና ከማህበረሰቡ ጋራ በጥሩ ሁኔታ እንዲኖር ሶሻብል የሆነ ትውልድ በመቅረጽ ትልቅና ዋነኛውን ሚና የሚጫወተው መምህር ነው። በአሁን ሀገራችን ለገባችበት የፖለቲካ ቅርቃሪ ኢኮኖሚ ና ሰላም እጦት መመራመር ህብረተሰቡ ጋር መወያየት፣ መከራከር እና የተለያዩ የተራራቁ ሀሳቦችን ወደ አንድ እንዲመጡ አቅጣጫዎችን መፈለግ ያስፈልጋል። በዛ ሂደት ውስጥ ሁኔታዎች ቢመቹም ባይመቹም ሲመቹም ሳይመቹም ተመራምርህ ሀሳቡን ለማህበረሰቡ ማቅረብ ና ገዥ እንዲኖርህ መጣር የግዴታ ነው። ሰውን ወይም ትውልዱን ወደ አልባሌ ቦታ የሚወስዱ ካሪክለሞች እንደገን ሪቫይዝ ተደርገው አንድነትን የሚሰብቁ አንድነት አንድነት ትውልዱ አንድነትን የሚሸት ትውልድ እንዲሆን ፍቅርን የሚሸት አስተሳሰቡ አመለካከቱ፣ አንድ ኢትዮጵያዊ ነው ብሎ የሚያስብ ትውልድ የሚሆን ካሪክለም መቅረጽ፣ ከፍተኛ የትምህርት ተቋማት አገር በችግሩ ስትገባ ምሁራንን በማስተባበር የመፍትሄ አካል መሆን ይጠበቅባቸዋል ሲሉ የወልድያ ዩኒቨርሲቲ ፕሬዚዳንት ዶክተር አበበ ግርማ ገልጸዋል። ብዙ ሀሳብ ያላቸው ሰዎች አሉ እና እነዛ ሀሳብ ያላቸው ሰዎች አገርን በደህና የሰላም ጎዳና እንድትሄድ የሚያደርጉት ጥረት በርካታ ስለሚሆን የተቋማቱ በተለይ የከፍተኛ ትምህርት ተቋማት እንደ አገር በጣም ትልቅ አስተዋጽኦ የሚያደርጉ ናቸው። ትልቅ መሰረትም ናቸው ለሀገር እድገት የከፍተኛ ትምህርት ተቋማት የመጀመሪያው ፒለር የአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ በግጭት የሚፈታ ችግር ስለሌለ በውይይትና በድርድር ችግሮች እንዲፈቱ መምህራንን ጨምሮ ሁላችንም ድርሻችንን እንወጣ ሲሉ ጠይቀዋል። በርካታ ትምህርት ቤቶች ተዘግተው እንዲውሉ ተፈርዶባቸዋል። ይህ ሁኔታ በአንድ በኩል የአማራን ችግር ለመፍታት ነው ጫካ የገባሁት ብሎ የማለ እየተገዘተ በአማራ ጥያቄ ስም በዳቦ ስም ይህ ማለ፣ በሌላ መንገድ ግን አማራን የሚያደርግ አካሄድ ህዝባችን ለሌላ ምስጉሮና እየዳረገው ነው ማለት ነው። ይሄ በቃ ሊባል ይገባል። ወደ ጠረጴዛ መጥቶ በውይይት ያሉ ልዩነቶችና ችግሮች ሊፈቱ ይገባል። ከሁሉ በላይ በግጭት የሚፈታ ችግር ስለሌለ በውይይት በንግግር፣ በድርድር ችግሮች እንዲፈቱ ሁላችንም የድርሻችን መወጣት